መንግስት ለቅጣት ኢንፍሌሽንን መሰረት አድርጎ የዋጋ ማሻሻያ የቅጣት ተመን ማሻሻያ ማድረጉ ፈገግ ሳሰኝ አላለፈም። ደሞዛችን እንዳለ ስታግኔት አድርጎ ቁሞ ደሞዛችን ይሻሻል እያልን ጥያቄ በምናቀርብበት ሀገር መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ ነው። በመጨረሻ ከዚህ ከቅጣት ጋር ተያይዞ ለምሳሌ ጥሬ ገንዘብ ወደ ሀገር ዲክሌር ሳያደርግ የገባ ሳያሳውቅ የገባ ወይም በትክክል ያልገለጸ ከሶስት እስከ አምስት ዓመት በሚደርስ ጽኑ እስራትና ከሶስት መቶ ሺ ድረስ የሚደርስ ገንዘብ ይቀጣል። ገንዘቡ ከመወረሱ በተጨማሪ ማለት ነው። ይሄ እኔ የትም ዓለም በተጓዝንባቸው ጊዜያቶች ዲክሌር አድርጉ እንባላለን። ማክሲሙም እንዲህ አይነት ነገር ካለ ገንዘቡን ሊወረስ እንጂ ሌላ የተለየ ይሄን ያክል ሲል ይሄን በበቸልተኝነት ለሚፈጸም ወንጀል ነው። ይሄ ይሄን ጥቃት እንትም የሚለውና በጣም የተጋለ ነው እና እነዚህ ነገሮች ምክንያት አዋጁ ልክ በፊት 7852 እና 7762 ንጹሃን የተቃውሞ ድምጾችን ለማጥቃት እንደሚውል ሁሉ ይህም ተቀጥያ ሆኖ ያገለግላል በሚል የምቃወመው መሆኔን ለመግለጽ ነው። እንደሚታወቀው በእነዚህ አዋጆች የተከሰሱ አብዛኞቹ ሰዎች ሬድ ሃንድድ ሆነው በቀጥታ ሽብር ሊባል በዓለም አቀፍ ድንጋጌ በዓለም አቀፍ ኮንዴንሽኖች ላይ ዲፋይን የተደረገው ኃይልን በመጠቀም ሲቪሊያንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ አክተሮችን ሳይሆኑ ለመክሰሻ እየዋለ ያለው በዋነኝነት የመንግስት ተቃዋሚዎችንና ዲሰንቶችን ተቃዋሚ ፖለቲከኞች መንግስት ውስጥ ሆነው የተለየ ድምፅ ያላቸውና መንግስትን የመተቸት አዝማሚ ያላቸው ጋዜጠኞች የሰብአዊ መብት አራማጆችን ነው ለመክሰሻ ያላቸው። ስለዚህ አሁንም ይህ የማሻሻያ አዋጅ በተመሳሳይ መንገድ እነዚህን አካላትና በተጨማሪ ደግሞ የንግዱን ማህበረሰብ፣ ከንግዱ ማህበረሰብ ውስጥ በተለይ ከመንግስት ጋር ተጠግተው ማይነግዱ ወይም ለመንግስት ፋይናንስ ማያደርጉ ግለሰቦችን ለማጥቃት ሊውል ይችላል የሚል ስጋት አለ። የምታየነው ደግሞ የአዋጁ ማሻሻያዎች በርካታ በጣም አስገራሚ የሆኑ ድንጋጌዎችን ይዟል፣ ሴንስለስ የሆኑ አንዳንዱ ዳርኮኒያን የሆኑ አይነት ድንጋጌዎች አሉት። ለምሳሌ አንደኛው ጉዳይ የመንግስት ፋይናንስ ደህንነት አገልግሎት አጠራጣሪ የሆነ ግብይትን ለሰባት ቀን አግዶ ማቆየት ይችላል። ያው ያለ ፍርድ ቤት ትእዛዝ በአቃቢ ህግ ኃላፊ አስፈቅዶ ማለት ነው። እነዚህ አይነት ነገሮች አሳማኝ አይደሉም። ለምሳሌ አጠራጣሪ የሆነ ትራንዛክሽን አለን ፍርድ ቤት ሳያግድ ስልጣን ከምንሰጠው ያ ትራንዛክሽን ተካሂዶ የወንጀል ኢለመንት ካለው ወይም ህገ ወጥ የሆነ ትራንዛክሽን ከሆነ የት ይሄዳል? ሀገር ውስጥ አይደለ ማገዱ ማድረጉ ምንድን ነው የሚያስፈልገው? ነው ቀድሞ ሳይጣር ምክንያቱም ለተበላሸ አሰራርና ለሙስና መንገድ ቢከፍት ነው ኒ ትራንዛክሽን የአገልግሎት ኦፊሰሮች ወይም ሀላፊዎች ኤኒ ትራንዛክሽን አግዶ ነጋዴው ጋር የመደራደሩ በር ቢከፍት። ስለዚህ ወንጀል ኢለመንት ካለው ተገቢ ማጣራት ተደርጎ ማስረጃ ተሰብስቦ ፍርድ ቤት ቀርቦ እንዲታገዱ መደረግ ያለበት ያ ገንዘብ ፍሪዝ ይደረግ መደረግ ያለበት ። ስለዚህ እኔ አሳማኝ አይደለም። ይሄ ሌላው የዜጎችን ስልክ ጠለፋ እና በአንደርከቨር ኢንቨስቲጌሽን በአማርኛ በምን ውስጥ የሚካሄድ ምርመራ ነው የሚለው፣ በሽፋን ውስጥ የሚካሄድ ምርመራ ነው። እነዚህ ምርመራዎችም ከዘጠና ቀን እስከ መቶ ሀያ ቀን ሊደርስ የሚችል ሰፊ ጊዜ ተሰጥቷል። አንደኛ እንደው ፕራክቲካሊ ይሰራ ቢባል የፕራክቲካሊቲ ጥያቄ አነሳለሁ። ስንት አንድ ከበር ኤጀንት ዲፕሎይ ተደርጎ ኢትዮጵያ ውስጥ 130 ሚሊዮን ያለንና በርካታ ቢሊዮን በቀን ትራንዛክሽን ያለበት ሀገር ላይ እሱን ማካሄድ ይቻላል? እነዚህ አይነት ምርመራዎች መካሄድ ያለባቸው በጣም ሊሚትድ ለሆኑ በጣም ጥቂት ለሆኑና ከስተኛ ወንጀል በሀገር በህዝብ ጥቅም ላይ ሊጎዱ የሚችሉ ወንጀሎች ላይ ነው ብቻ እያስባለሁ እንጂ እንደው እየተነሳ የአስፈፃሚው አካል ዜጎችን እንደፈለገ ስልካቸውን የመጥለፍ አንደርከቨር ኢንቨስቲጌሽን የማድረግ ስራ አዋጁ መስጠቱ እሱ ካለፉት ጊዜ የነበሩ አፋኝ አዋጆች ተቀጥላ አድርጌ ወስደዋለሁ። ሌላው የተከበሩ የምክር ቤት አባላት ያነሱት ጉዳይ በሽፋን ስር ምርመራ የሚያካሂድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይላል። ለምሳሌ አንደርከቨር ኤጀንቱ በሚሊየን የሚቆጠር ገንዘብ ተደራድሮ ከወንጀለኛው ነው አንደርከቨር እየተከታተሉ ያለውን ሰው አፍሮች አድርጎ ቀርቦ በሚሊዮን ገንዘብ መቀበሉን ብናቅ አይጠየቅም ማለት ነው። ቶርቸር ቢፈጽም ኢሰብአዊ የሆነ አያያዝ ቢፈጽምበት በዛ ሰው ላይ አይጠየቅም ማለት ነው። ስለዚህ መሆን ካለበት መሆን ያለበት ምንድ ነው? የሰብአዊ መብቶችማ በኢትዮጵያ በፈረመቻቸው ዓለም አቀፍ ድንዳዎች ላይ የተካተቱ ወንጀሎችን አለመፈጸሙ አንድ። ሁለተኛ አክቱ ደግሞ ሰልፍ ዲፌንዝ መሆኑ ድርጊቱ ራስን የመከላከል መሆኑ ታይቶ እንጂ ያልተገደበ ያልተገደበ ስልጣን መስጠት ለነዚህ መርማሪ አካላት የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ። ሌላው ቅጣቶች ጋር ነው። በርካታዎቹ ቅጣቶች ከአስራ አምስት ዓመት እስከ ሀያ ዓመት ጽኑ እስራት እና ከአምስት መቶ ሺህ እስከ አንድ ሚሊየን ብር የሚደርስ ቅጣት አስቀምጧል። እኔ ማንኛውም ኢትዮጵያዊ በላበቱ ሰርቶ እንዲያገኝ ፍትሃዊ የሆነ ማህበረሰብ እንዲፈጠር ፈልጋለሁ እዚህ ሀገር ውስጥ። ነገር ግን አሁንም ቅድም ካነሳሁት አንፃር ተቃዋሚዎችን ለማጥቂያ የሚውል ከሆነ የሚከሰሱት ነገር በዚህ አዋጅ ነው ማለት ነው። ሲከሰሱ ደግሞ ከ15 ዓመት እስከ 20 ዓመት የሚያስቀጣ ከሆነ የመጀመሪያው ሚያደርጉ ምንድን ነው? ዋስትና እንኳን ቢጠይቁ በውጭ ሆኖ በዋስትና ወጥተው ራሳቸውን ተከራክረው ነፃ ማውጣት አይችሉም ማለት ነው። ረጅም ሰዓት በእስር ቤት እንዲበሰብሱ ያደርጋል ማለት ነው። ስለዚህ ይህ ተገቢ አይደለም፣ ቅጣቱን በጣም የከፋ ነው ብዬ አስባለሁ። በጣም ፈገግ ያስባለኝ ነገር ግን አለ እዚህ አዋጅ ነው መንግስት ለቅጣት ኢንፍሌሽንን መሰረት አድርጎ የዋጋ ማሻሻያ የቅጣት ተመን ማሻሻያ ማድረጉ ፈገግ ሳያሰኘኝ አላለፈም። ደሞዛችን እንዳለ ስታግኔት አድርጎ ቁሞ ደሞዛችን ይሻሻል እያሉ ጥያቄ በምናቀርብበት ሀገር መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ ነው። በመጨረሻ ከዚ ከቅጥራት ጋር ተያይዞ ለምሳሌ ጥሬ ገንዘብ ወደ ሀገር ዲክሌር ሳያደርግ የገባ ሳያሳውቅ የገባ ወይም በትክክል ያልገለጸ ከሶስት እስከ አምስት ዓመት በሚደርስ ጽኑት ስርዓት እና ከሶስት መቶ ሺህ ድረስ የሚደርስ ገንዘብ ይቀጣል። ገንዘቡ ከመወረሱ በተጨማሪ ማለት ነው። ይህ እኔ የትም ዓለም በተጓዝንባቸው ጊዜያቶች ዲክሌር አድርጉ እንባላለን። ማክሲሙም እንዲህ አይነት ነገር ካለ ገንዘቡን የሚወረስ እንጂ ሌላ የተለየ ላይ ይሄን ያክል ስር ኢቭን በቸልተኝነት ለሚፈጸም ወንጀል ነው። ይሄ የንቅጣት እንት የሚለው እና በጣም የተጋለ ነው እና እነዚህ እነዚህ ነገሮች ምክንያት አዋጁ ልክ በፊት 780/2005 እና 1176/2012 ንጹሃንን የተቃውሞ ድምፆችን ለማጥቃት እንደሚልው ሁሉ ይህም ተቀጥያ ሆኖ ያገለግላል ብቃወመ መሆን ለመግለጽ ነው።